ይድረስ ለአንተ የጨበጥክ ሰሞን በትረ ስልጣን ቃል መጋባትህን ሳናውቅ ከሰይጣን ደግመህ ደጋግመህ አሻጋሪያችሁ እኔ ነኝ ላልከን ዛሬ እንዲህ ሀፓ መሻገር ያላሳጣህን። ይድረስ ላፈ ቀላጤውም ይድረስ ለአንተ አንደበትህ ለበከተ ንግግርህ ለሻገተ እንደ ሲኦል ብካይ ጭፍራ የሰው ደም ለምትራበው ገለህ አስገድልህን ለማጠግበው ሾተል ሲሳል ሰይፍ ቢላ ሲሞረድ ቀዳሽ ካህን በመቅደሱ እንዲታረድ ቡራኬ ሰጠህ ለምትፈቅድ በገድል የሰማነውን መከራ የጻድቃን የሰማዕታትን ስራ የፈረድክበት ወገኔ የፈረድክበት አምሃራ መቼ ነው ስቃይ ሰቆቀው የሚያባራ? ስንቱን ጨቅላ ገድለህ ነው ስንቷ ነፍሰ ጡር ተተርትራ የኤልዛቤል የአካብ ልብህ የሚራራ ይድረስ ላንተ ባህል ሃይማኖት፣ ለባዘተ ቃል እምነት፣ ለተሸለተ አንደበትህ መርዶ ላጋተ ይድረስ ላንተ ግፍህ እንደ ጣሪያ ያስጨነቀው ወገን አንገቱን ያልዘቀዘቀው መጠቃቷ አንገብግቦት ነው እል ቢተናነቀው እንጂ ባይከብደው አይደለም የአርነት ቀን ባይናፍቀው ይድረስ ላንተ አንድም ሰው አይሰደድም አንድም ሰው አይገደልም ካልህን በኋላ ህልቆ መሳፍርት አምሃራ እንዴት በሜንጫ ተቀላ? እንደ ፋሲካ ጠቦት እየታረደ እንዴት ጉበቱ ተበላ? እንዴት በጥይት ይረግፋል? እንዴት በቅስት ይረምረም? ሹመት ሽልማት ጨምረህለት አጥፊው እንኳ እንዳይታረም። አንድ ሰው ስንቱን ሊቀብር ነው? አንድ ሰው ስንቱን ሊያስታምም? እንቅልፍ ይወስድሃል ወይ መቸስተኝ ተብታድርም ታሪክ ትውልድ ይፋረድህ አንተ በስራ ባታፍር እውነት እንደ ሰው ልጆች ወልደሃል ባለቤት አዝላ አንተም ታቅፍ አሳድገሃል። እንደ ህብስት የለሰለሰ የሕፃናት ጉንጭ ስምሃል። ሆድ የሚያባባ ሳቃቸው እንዴት ያስጨክንሃል? በሰፈርህለት እንዲሰፍርልህ አታቅም በደል ያንገፈገፈው ሰው ሰብአዊነት ቢነጥፍብህ ሞት እስራት ግርፋቱን ብንታገሰው የእኛስ ይሁን የእንቦቃቅሎችን ደም ለምን ውሻ ይላሰው? ይድረስ ለዓንተ በአምሳለ ሰብ ለተፈጠርከው ሌጊዮን ሞት ስደት ለዘራሃብን ካትባራ ወንዝ እስከ ጊዮን ይረ ስለአንተ ታናሽ ታላቅ ላሳጣህን ያሰረግንበትን ነጠላ ላዘቀዘቀን እንደዝናር ገመድ ላስታጠቀን ይረ ስለአንተ ሸደሆ፣ ጋሸና፣ አጻ ግምጃ፣ በርገሌ፣ ኮረምና አሸንጌ፣ ማይጨውና ሚሌ፣ የጠለምት ማይ ጸብሪ፣ አደርቀይ፣ ዛሪማ በየጦሩ ግንባር በየጦር አውድማ ሀገሩ ምድሩ በባሩድ ሲታፈን ቀብር ዘበት ሲሆን እንኳንስ መከፈል ሰው እንደ ኳስ ነጥሮ እንደምቧይ ሲፈርጥ በዚህ ሁሉ ቱማታ በዚህ ሁሉ ውጥንቅጥ ሰው በፈጠረው ዲን እርጥቡ ደረቁ ሳር ቅጠሉ ሲነድ ጀግናው ያማራ ልጅ እንደ ዝግባ እንደ ጽድ አንዱ ሲገደገድ አንደኛው ሲማገድ ምድሩ ሲቀረና ፈፋ ጋራው ሲጨስ በተራሮች እንብርት በተራሮች ራስ እንደ ሜሮን ዘይት ባሩር ሲነሰነስ ሰማየው ከል ሲለብስ መሬት ስታለቅስ የወደቁ ጓዶች ወሰን እያሰፉ በደም ባጽማቸው ድል ገድል ሲጽፉ ላብ ጉልበት ገብረው ሀገር አስከብረው ከዚህ ሁሉ መዓት በተአምር የተረፉ ሰላም ወርዷል ብለን እቤታቸው ገብተው አንድ ሳምንት ሳያርፉ ፈርደህ አስፈርደህ እንደ ዶሮ ጥሬ በር ላይ ከተደፉ አረጋዊት ሀገሬን ጧሪ አልባ ማድረግ ነው ያንተ መኖር ትርፉ ይድረስ ለዓንተ አንድ ጊዜ ብናምን ሺህ ጊዜ ለከዳህን፣ ሀገር ብለን ዘምተን በዘር ለገደልህን፣ ከሰሜን እስከ ምዕራብ ወዳጅ ላሳጣህን፣ ፍቅር እየሻትነ በጸብ ለቀጣህን፣ አረጋዊ አባት ታላቅ ሰው የማያፍሩ ድንግል የሚያስነውሩ ወንድ ልጅ የሚደፍሩ የፈጠራቸውን እግዜርን የማይፈሩ እንደ ጠገራ ብር ጥል የሚመነዝሩ ይመነዝሩ ጥምብ አንሳ ይመስል ላያችን ሲዞሩ ይብላኝ እንጂ ለአንተ ዙፋን ላይ ቁጭ ብለህ ለምታሽሟጥጠው ደመኛው ጫማ ስር አውቆ ያደፈጠው ደቦል ሙአንበሳ የጠላትን ራስ የሚቀጠቅጠው መንጋ አሳማህን አፈር የሚያስግጠው አለት እያስማሰ ድንጋይ እያስነከሰ ምሱን እያቀመሰ አመድ እያስቃመ ጠላት እያጋደመ በስጋ በነፍሱ ለአምሃራ የቆመ ጀግናስ ካልነጠፈ ክንድስ ካልታጠፈ ወገን እንደ ጨው ዘር አይቀር ተበትኖ መግቢያ መውጫ ቢጨንቅ ነገድ ካገር ገኖ ቤዛ ይሆነናል አባት አለም ፋኖ ይድረስ ለአንተ አንደበትህ ለበከተ ንግግርህ ለሻገተ ባህል ሃይማኖትህ ለባዝተ ቃል እምነትህ ለተሸለተ አንደበትህ መርዝ ላጋተ ይድረስ ለአንተ ተጻፈ ነሐሴ 7 2015 ዓ ም ጎጃም ሜጫ